ሰላም ጤና ይስጥልን። ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ አገዛዝ የወልቃይት ጠገዴ ሰቲት ሁመራ ዞንን ሊያፈርሰው እየተንቀሳቀሰ መሆኑን በመግለጽ ልሳነ ግፉአን ለኢትዮጵያ ሕዝብ ጥሪ ያደረገ። አብይ አህመድ በሰራዊቱ አማካይነት የወልቃይት ጠገዴ ሰቲት ሁመራ ዞንን ለማፍረስ የጀመረው እንቅስቃሴ በአስቸኳይ የማያቆም ከሆነ ሕዝቡ ነጻነቱን ለማስመለስ የጀመረውን ትግል አጠናክሮ የሚቀጥል እንደሚሆን ልሳነ ግፉዋን ሰሞኑን ባወጣው መግለጫ አስታውቋል። ነገሮች እየተበላሹ ነው። ህገወጥ ድርጊቶች በአገዛዙ የጸጥታና የፖለቲካ መዋቅሮች በስፋት እየተፈጸሙ ናቸው። በመስዋዕትነት የተገኘውን የህዝቡን ነጻነት የብልጽግናው አገዛዝ ለመንጠቅ በመከላከያ ሰራዊቱ በኩል የጀመረው የማፍረስ እንቅስቃሴ የህዝብ ቁጣ ሊቀሰቅስ እንደሚችል ነው ልሳነ ግፏን ያስጠነቀቀው። ለአንከር ሚዲያ በደረሰ መረጃ በወልቃይት ነገሮች በከፍተኛ ሁኔታ እየተቀየሩ ናቸው። በወልቃይት ጠገዴ ጠለምት ተጽዕኖ ፈጣሪ የሆኑ የህዝቡን መብት ለማስጠበቅ አቅም ያላቸው ወጣቶችና ባለሀብቶችን የማሳደድና አካባቢውን እንዲለቁ የማድረጉ እንቅስቃሴ በስፋት እየተካሄደ ነው። አያሌ ወጣቶች ወደ እስር ቤት ተወስደዋል። በርካቶችም አካባቢውን ጥለው ወደ አጎራባች ክልሎችና ወደ ኤርትራ መሰደዳቸውም እየተነገረ ነው ኮሎኔል ደመቀ ዘውዱ በኃላፊነት የሚገኙበት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ነገሮች ከእጅ እስኪያመልጡና የህዝቡ ነጻነት እስኪነ እስኪነጠቅ ድረስ በዝምታ መመልከታቸው ግራ የሚያጋባ ነው ብለዋል። ለአንከር ሚዲያ መረጃውን ያቀበሉ አንድ የዞን አስተዳደር አመራር የተከዜ ዘብ በሚል የተቋቋመው ጠንካራ ኃይልን እየሸረሸረ አካባቢውን ወደ ቀድሞ የባርነት ዘመን አሳልፎ በሚሰጠው የአብይ አህመድ አገዛዝ ላይ ምንም አይነት የተቃውሞ እንቅስቃሴ እያደረጉ አይደለም በሚል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አመራሮችን የሚወቅሱት ስማቸው እንዳይጠቀስ የጠየቁ የዞኑ አንድ አመራር አባል ሁኔታው በዚሁ ከቀጠለ የአካባቢውንም ሆነ የአፍሪካውን ቀንድ ቀጠና ወደ ለየለት ቀውስ የሚያስገባ ግጭት መፈጠሩ የማይቀር ነው ሲሉ ስጋታቸውን ይገልጻሉ። የወልቃይት ጠገዴ ጠለምት ልሳነ ግፈዋን በሰሞኑ መግለጫው የውጭ ሀገር ስጋትን ለመከላከል በጦር ካምፕ የተቀመጠው የአብይ አህመድ ሰራዊት ከተቋቋመበት ዓላማ ውጪ በህዝብ አስተዳደር ውስጥ በመግባት በወልቃይት ጠገዴ ሰቲቱ ሁመራ ዞን የአማራ ክልል አስተዳደር ውስጥ ጣልቃ ገብቶ እጅግ አሳሳቢ የሆነ መዋቅር የማፍረስ እርምጃ እየወሰደ ነው ሲል ገልጿል። የአብይ አህመድ ሰራዊት የዞኑን የጸጥታ መዋቅር በመጥለፍና በበላይነት በመውሰድ የዞኑን አስተዳደር ለማፍረስ ህገወጥ ድርጊት እየፈጸመ ይገኛል ብሏል። ልሳነ ግፎአን የብልጽግናው መንግሥት በሂደት እንደታየው ለዋት ራያና ጠለምትን አሳልፎ በመስጠትና በተፈናቃዮች ስም እስከነት ትጥቃቸው በመመለስ ስርዓት አልበኝነት እንዲ ሰፍን አድርጓል፣ በማለት የሚገልጸው ልሳነ ግፏን ይህ የሚያሳየው ቀጣዩ ዕቅድ ወልቃይ ጠገዴን ለዓመታት በመከላከያ ሰራዊቱ አስተዳደር ስር ከቆየ በኋላ ሕዝበ ውሳኔ ይካሄዳል የሚል እንደሆነ ጠቅሷል። ሆኖም ዕቅዱ የወልቃይ ጠገዴ የአማራ ማንነት ጥያቄን ፍትሐዊ መልስ በመንፈግ የወልቃይ ጠገዴ ሰቲቱ መራዞን ለም የእርሻ ቦታዎችን ለመከላከያ ጀኔራሎች በችሮታ መልክ ለመስጠት የታቀደ ስውር የብልጽግና የወረራ ዕቅድ ነው ሲል ይገልጻል። ልሳነ ግፎዋን ከእንግዲህ ከትግራይ ሊመጣም የሚያስብ የትኛውም አስተዳደራዊ ኃይል በማንነቱ ብቻ ሲጨፈጭፈው ከኖረው ህወሓት ተለይቶ የሚታይ አይደለም ብሏል። ልሳነ ግፎዋን ለኢትዮጵያ ሕዝብ ባስተላለፈው ጥሪም የብልጽግና መንግስት የወልቃይ ጠገዴ ሰቲት ሁመራ ዞንን ለማፍረስ ብሎም በመከላከያ ሰራዊቱ ስር ለማስተዳደር እየተንቀሳቀሰ በመሆኑ የአማራ ሕዝብ ለዚህ ፍትህና ነጻነት ለሚያደርገው ትግል የኢትዮጵያ ሕዝብ ከመ ባለችውም ጊዜ በላይ ከወልቃይት ማኅበረሰብ ጎን እንዲቆም ልሳ ነግፈዋን ጥሪ አቅርበዋል። በእንዲህ እንዳለ የአማራ ፋኖ ጎንደር እዝ የወልቃይት ጠገዴ ጠለምት ኮሚቴዎች በአስቸኳይ ውሳኔያቸውን እንዲያሳውቁ ጥሪ ያደረገ በነ ኮሎኔል ደመቀ ዘውዱ የሚመራው የወልቃይት የአማራ ማንነት አስመላሽ ኮሚቴ እንዲሁም የጠገዴና የጠለምት ኮሚቴዎች በቀጠናው ስጋት ጉዳዮች ላይ ግልጽ አቋም እንዲወስዱና ይህንንም እንዲያሳውቁ እየጠበቅኩ ነው ብለዋል። ጎንደር እዝ የአማራ ፋኖ የጎንደር እዝ ህዝብ ግንኙነት ኃላፊ አርበኛ ዮሐንስ ንጉሱ ለአንከር ሚዲያ እንደገለጸው የአብይ አህመድ አገዛዝ የወልቃይትን የጸጥታ መዋቅር አፍርሶታል። ከአዳማው ናዝሬት ስብሰባ በኋላም ብዙ ነገሮች እየተቀየሩ ነው። የወልቃይትን እርሻ የኦሮሚያ ተወላጅ ጄኔራሎች በበላይነት ይዘው አርሶ አደሩን ጭሰኛ አድርገውታል። ባስቸኳይ እነኮሎኔል ደመቀ ዘውዱ አቋማቸውን እንዲያሳውቁና አካባቢውን ዳግም የጭቆና አገዛዝ ላይ እንዳይወድቅ ለሚደረገው የልውና ተጋድሎ ሕዝቡ እንዲዘጋጅ የአማራ ፋኖ ጎንደር እዝ ጥሪ አቅርበዋል። ይህ በእንዲህ እንዳለ በኢትዮጵያም ከሰሞኑ ተጠናክሮ የቀጠለው ህዝባዊ እምቢተኝነት እየተስፋፋ መምጣቱን በተመለከተ ያገኘናቸው መረጃዎች ነው፣ ወደ እናንተም የምናደርሰው። ዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ ከህዝባዊ እምቢተኝነቱ እንጀምራለን። ምናልባት የአማራ ክልሉ ወቅታዊ የህልውና ተጋድሎን በተመለከተ አሁን ምን ደረጃ ላይ ደርሷል? የፋኖች ድምፅ እንደ በፊቱ አይሰማም የሚሉ አስተያየቶች ከተለያዩ ቦታዎች እንሰማለን። እሱንም መነሻ አድርገን ያሉትን ወቅታዊ ሁኔታዎች እንመለከታለን። ግን የምናስቀድመው የህዝባዊ እምቢተኝነቱን ነው። ሰሞኑን ስናነሳው ነበር። በተለያዩ አካባቢዎች በተለያዩ ምክንያቶች ሰው አደባባይ እየወጣ ነው የሚገኘው። በርካታም ከተሞች በህዝባዊ እምቢተኝነቱ እንደ ወረርሽኝ እንበለው እየደረሳቸው ይገኛል። ዛሬ እንደሰማነው ከሆነ በተለይም በኦሮሚያ ክልል አስገዳጅ የሆነ ወታደራዊ ምልመላ እየተካሄደ መሆኑን ተከትሎ ወላጆች ልጆቻችን አይወሰድም በማለት ከፍተኛ የሆነ ተቃውሞ ነው ያሰሙት። ይህን ተቃውሞ ተከትሎ የመንግስት ታጣቂዎች ተኩስ መክፈታቸውን ነው እንግዲህ ቀጥሎ ንከታተለው ቪዲዮ መረዳት የሚቻለው ይሄ ወደ ጅማ አካባቢ እንደሆነ ነው የሰማ ነው። ሌላው ከሹፌሮች እንቅስቃሴ ጋር በተያዘ በተለይ ኦሮሚያ ክልል ላይ በየቦታው የኮቴ ክፈሉ የሚባሉ ሹፌሮች ታፍነው የሚወሰዱ ሹፌሮች፣ የሚገደሉ ሹፌሮችን መነሻ አድርገው የተቃውሞ ሰልፍ በአዲስ አበባ ሁሉ መካሄዱ ይታወሳል። ነገር ግን በዚህ ወቅት ላይ በተለይ በኦሮሚያ ክልል ወደ መቂ አለም ገና አካባቢ ሹፌሮች፣ ወደዚህ ወደ አዳማ ናዝሬት አካባቢ እንደዚሁ የከባድ ተሽከርካሪ ሹፌሮች በሚሊሻና በአካባቢው ታጣቂዎች የኮቴ ካልከፈላችሁ እየተባለ ነው። አንድ ሹፌር በአንድ ጉዞ አምስት ቦታ ላይ የኮቴ የሚጠየቅ ሆኖ በጣም በከፍተኛ ኪሳራ ላይ የሚያገኙትን በሙሉ ለሚሊሻና ለታጣቂዎች እየከፈሉ ከፍተኛውን ችግር ውስጥ ገብተዋል። ያንን በመቃወማቸው እንደዚሁ ሮሮ ሲያሰሙና በአጸፋውም ቶክስ ሲከፈትባቸው የሚያሳይ ቪዲዮም እንደዚሁ በአጭሩ እንመልከት ምንድን ነው

እንግዲህ እንደዚህ አይነቱ ነገር በየቦታው እየተከሰተ ነው። በተለያዩ የኢትዮጵያ አካባቢዎች መምህራን አድማ እያደረጉን ያሉ ሰልፍ እየወጡ ነው የሚገኙት። በአፋርም እንደዚሁ አሁንም እንደቀጠለን የሰማነው ጦርነት አንፈልግም የሚል ሰልፍ እየተካሄደ ይገኛል። በትግራይም አዲግራት አካባቢ የአርሚ 15 አባላት ወጥተው ጦርነት አንፈልግም በሚል ተቃውሞ ማሰማታቸውን ነው እየተገለጸ ያለው። ኢትዮጵያውያን እውነት ለመናገር ከየ አካባቢው አጀንዳም ይዘው የየራሳቸውን በአብዛኛው ተመሳሳይ ነው። ነገር ግን አደባባይ እየወጡ ይገኛሉ። ይሄ ነገር እየተስፋፋ ነው። አገዛዙም ተስፋ የመቁረጥ ይመስላል። አስገዳጅ የሆነም ምልመላ በማድረግ ላይ ይገኛል። ምልመላው በተለይ ኦሮሚያ ክልል ተጠናክሮ ነው የቀጠለው። ለምን ኦሮሚያ ክልል ሆነ የሚለው በራሱ ሰፊ ትንታኔ የሚያስፈልገው ነው። ወደ አንተ ልምጣና ምንድን ያለ የኢትዮጵያ ሕዝብ እውነት ነው ጦርነት አንፈልግም እያለ ከዛሬ አምስት ዓመት ጀምሮ ነው የጠቅላይ ሚኒስትር አብይ አህመድ ጦረኛ ፖሊሲ ቀርጾ፣ አንዴ በምስራቅ፣ አንዴ በሰሜን፣ አንዴ በማዕከላዊ በተለያዩ ክልሎች ጦርነትን ዋነኛ ግብዓት ይዞ እንቅስቃሴ ቃሴ እያደረገ ቢገኝም፣ ህብረተሰቡ ደግሞ ጦርነት አንፈልግም ብሎ በተደጋጋሚ ቢያሰማው የሚሰማ መንግስት ሲኖር ሆኖ ጦርነትን መከላከልና ማስቆም የሚቻለው ነገር ግን ይህ ስርዓት ከጦርነት ውጪ ሌላ ተግባር የለው። በሀገሪቱ በተለያዩ አካባቢዎች እያለፈ በአንድ በኩል በአንድ ሳምንት፣ በአንድ በኩል አንድ ወር፣ በአንድ በኩል አንድ አመት እያደረገ ጦርነትን አስፋፍቶ ያገዛዝ ዘመኑን ለማራዘም እንደ ዋነኛ ግብአት እየተጠቀመበት ነው የሚገኘው። ይህ የሚያሳየው መሳይ ከሞላ

አሁን ስርዓቱ ፈርሷል። እውነት ለመናገር የኢትዮጵያ ምርጫ ስላጣ እንጂ ወደ ጦርነት ለመግባት ፈልጎ አይደለም። ታስታውሱ ከሆነ የአማራ ክልል ገና የፋኖ ኃይሎችን ትጥቅ ለማስፈታት መከላከያ ኃይሉ ወደዛ ከመሄዱ በፊት እባካችሁ አትግደሉን፣ እኛ በሰላም መኖር ነው የምንፈልገው እያለ እየተናገረ ነገር ግን በድፍረት ሂዶ በሳምንት እና በአስራ አምስት ቀኑ ጊዜ ውስጥ ትጥቁን አስፈትተን ክልሉን እናረጋጋለን በማለት ሂዶ ይኸው ሶስት አመት ሊሞላው አራት እና አምስት ወር ብቻ ነው የቀረው። ስለዚህ ከጦርነት መውጣት የማይችል ስርዓት እንጂ የኢትዮጵያ ሕዝብ ልመና ላይ ነበረ። ባክ ወደ ጦርነት አንግባ፣ ልማቱን አናውድመው፣ የነበረችንን ጥሪት ሁሉ አታውድመን በማለት ልመና አድርጓል። ይህን ግን ሊሰማ የሚችል መንግስት ስለሌለ አሁን ሳይወድ በግዱ የኢትዮጵያ ሕዝብ ባገኘው አጋጣሚ ሁሉ በውጊያም፣ በሰላማዊ አመፅም፣ በአድማም በተለያየ መንገድ ስርዓቱን እየቦረቦረውና እያኮሰመነው እያደከመው እንደሚገኝ ነው፣ በበርካታ አካባቢዎች ላይ መረጃዎች የሚያመላክቱት። አንተ እንዳልከው በቆቃ ከሞጆ ከተማ ተነስተን ወደ አዋሳ ስንሄድ በቅርብ ርቀት ከሞጆ ከተማ በቅርብ ርቀት የምትገኝ ታዳጊ ከተማ ነች፣ ቆቃ ወንዝ ላይ የምትገኝ ከተማ ነች። በዚች ከተማ ላይ በርካታ መኪኖች ተኮልኩሎ ቁመው፣ ነገር ግን የመንግስት ታጣቂዎች የኮቴ ካልከፈላቸው አታልፎ በማለት ሹፌሮቹ አመፃ ስረስተው ከታጣቂዎች ጋር ተደባድበዋል። ከፍተኛ ስ ተፈጥሯል። መምህራን እንዲሁም በጣም በተለያየ አካባቢዎች በተለይ በዋናነት በሲዳማ ክልል፣ በደቡብ ክልል፣ በደቡብ ምዕራብ ክልል፣ በቤንሻንጉል ጉምዝ ክልል፣ በኦሮሚያ ክልል፣ በበርካታ አካባቢዎች ላይ መምህራን ደሞዝ ጭማሪውም አልደረሰንም በማለት የስራ ማቆም አድማ አድርገው መንግስትን እያስጠነቀቁ ይገኛሉ። አዳማ ናዝሬት ባልታወጀ ብሔራዊ ውትድርና ወጣቶች እየታፈሱ ወደ ማሰልጠኛ ካምፕ እየተወሰዱ መሆናቸው ተገለጸ። በተለይ ካለፈው ሳምንት ጀምሮ አፈሳው በከፍተኛ ደረጃ በመላው የአዳማ ናዝሬት ክፍል እየተከናወነ መሆኑን ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። አንድ ሚሊሻ ከአምስት እስከ አስር ወጣቶችን ይዞ ለውትድርና ስልጠና እንዲያስገባ ትዕዛዝ መውረዱም ታውቋል። ከየመዝናኛ ስፍራውና ከመኖሪያ ቤት በዘመቻ እየተካሄደ ባለው የአፈሳ እርምጃ ወጣት የሚገኝበትን ጥቁማ ለሚያደርግ ሰው ጉርሻ የሚሆን ገንዘብ ተዘጋጅቶ በመሰጠት ላይ መሆኑም ተመልክቷል። ይህ እንዲህ እንዳለ በአዳማ ናዝሬት በተተከለ ኬላም የጅቡቲ የከባድ ተሽከርካሪ ሾፌሮች ከፍተኛ ስቃይ እየደረሰባቸው እንደሆነ ተገልጿል። ከድብደባና ማንነት ተኮር ዘለፋ ባሻገር ገንዘብና ንብረት እየተዘረፉ መሆናቸውንም ከደረሰን መረጃ ለማወቅ ተችሏል። በተያያዘ ዜናም በኦሮሚያን ሰላምታና በአዲስ አበባ በንግድ ባንኮች ገንዘብ ያስቀመጡ የአማራ የጉራጌና የስልጤ ባለሀብቶች አካውንታቸው እየተበረበረና እየታገደ መሆኑንም ያገኘነው መረጃ ያመለክታል። ምንጩ ያልታወቀ በሚል የበርካታ ባለሀብቶች ገንዘብ እየታገደ ሲሆን ዘረፋም በመከናወን ላይ መሆኑ ተመልክቷል። የዘውትር ዘጋቢያችን መረጃዎቹን አጠናቅሮ ተከታዩን ዘገባ ልኮልናል። በናዝሬት ከተማ የከባድ መኪና አሽከርካሪዎች እንዲሁ በቀላሉ ማያልፉት ልክ ሊቢያ ወታደራዊ ጁንታ ማንኛውም የታጠቀ ኃይል የፈለገውን ወንጀል የሚሰራበት ሕግ የሚፈቅድላቸው እስኪመስል ድረስ ከፍተኛ ወንጀል እየተፈጸመባቸው ይገኛል። በተለይ ከዛሬ ሳምንት ጀምሮ ማንኛውም የከባድ መኪና ሹፌር አዳማ ከተማ አልፎ የሚሄድ የሚሆን እዛው የሚያድር መሽቶበት የሚያድር ሹፌር ከፍተኛ ወንጀል እየተፈጸመበት ነው። ማንኛውም ታጣቂ ኃይል ከጅቡቲ ወደ አዲስ አበባ የሚያመላልሱ የኢትዮጵያን ምርቶችን ደግሞ ወደ ጅቡቲ ወደ የሚያደርሱ ሰዎች አዳማ ከተማ ሲደርሱ መታወቂያቸው እየታየ ማንነታቸው እየተፈተሸ ከፍተኛ ድብደባ ይፈጸምባቸዋል። ከመኪናቸው ላይ መውረድ አይችሉም። ሰው ላይ አልጋ ይዘው ለማደር እንኳን በማይችሉበት ደረጃ ነው ከፍተኛ በደል እየተፈጸመባቸው ያሉት። ከፍተኛ የሆነ ገንዘብ እየተጠየቁ ነው። በአጠቃላይ አዳማ ከተማ ላይ በባዕድ ሀገር እንዳሉ እስኪመስላቸው ድረስ በጥይት ይመታሉ፣ ይደበደባሉ፣ ገንዘባቸው ይቀማል፣ ከባድ ወንጀል እየተፈጸመባቸው እንደሚገኝ ነው ከሹፌሮች አንደበት የሰማሁት መረጃ። ሌላው እንግዲህ በአዳማ ከተማና ዙሪያው የገጠር መንደሮች አካባቢ ማንነታቸው የተ ወጣቶች በከፍተኛ አፈሳ ላይ ይገኛሉ። ከአስር ቀን በፊት ጀምሮ በየቤት ለቤቱ እየተዞረ ከፍተኛ የሆነ የወጣቶች አፈሳ እየተደረገ ይገኛል። ወደ ወታደራዊ ማሰጠኛ እየታፈሱ እየሄዱ ነው። አንዳንዶቹ እንደነገሩኝ ከሆነ በአዳማ ከተማ ሚኒሻዎቹ ከአምስት እስከ አስር ሰልጣኞችን እንዲያመጡ የአድማ ብተና የሚኒሻ የፖሊስ አባላት ተሰማርተው እያንዳንዳቸው የታጠቁ ኃይሎች አምስት እስከ አስር የሚሰለጡን ወታደሮችን እንዲያመጡ ሬቬኒው እና በየመንደሩ እየዞሩ ይገኛሉ። ለዚህም ጥቆማ የሚሰጡ ሰዎች አምስት መቶ ብር ሽልማት እንዲሰጣቸው እና ከከሌ የምትባል ሴትዮ ወይም ከሌ የሚባል ሰው ለወታ ሰላሙ አለይኩም ወረህመቱላ ወበረካቱ ወንድሞች እህቶች፣ ገና ገና ገና አላህ እስታለ ድረስ ኢትዮጵያን ስላ ይሞላል። እስታሁንም በፋኑ ውስጥ ሁነን እኛ ለኸይር መስሎን የሚዋጋው ብዙ ዋጋ ከፍለናል። አሁን ነቅተናል፣ ታጥቀናል። ኢንሻአላህ ገና ወደፊት እንገዘዋለን። ገና ገና ምን አይተ ለዚህ ነው የተጨነቀው። እንዴት አላችሁ? ዲነ ዝናችሁ መቼ ይሄ ሁላ የተሰወው ማን ነው? ሙስሊም ነው እናቃለን። ትግል ውስጥ እምስላለሁበት